ሰላም ሰላም! እንዴት ናችሁ? የኤማ ሚዲያ ቤተሰቦች ሰላምና ጤና ከእናንተ ጋር ይሁን። ይቺ በምስሉ ላይ የምትመለከቷት እህታችን በደሴ ወሎ ዩኒቨርሲቲ የዩኒቨርሲቲ ትምህርቷን እየተከታተለች የነበረች ወጣት ነች። በዚች ወጣት ላይ እንግዲህ አንድ ነገር ተከስቷል። ይቺ ወጣት እንግዲህ መስከረም 27 2018 ዓመተ ምህረት ስልኳን ለማሰራት ከካምፓስ እንዳወጣች አልተመለሰችም። ወደኛም አካባቢ መምጣቱ በጣም አስፈርቶኛል። ቢካዝ በጣም በጣም ብዙ ችግር አለብን። ገና እህት አላችሁ፣ በእናታችሁ ቪዲዮ እንዳታሳልፉት። እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች። ከወልድ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ። ከአምስት ቀን በፊት ማለትም ሐሙስ ስልኳን ለማሰራት ወደ ፒያሳ ሄዳ ነበረ። እናም ለመጨረሻ ስልክ ያወራችው ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ ውሀ እንደደረሰች ነግራት ነበረ። ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛ ስላልቻለች በተደረገው ፍለጋ ከምሽቱ ሶስት ሰዓት ከአስር አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችው። እና ይችታችን በጣም ገና ቲም ይሽዬ ልጅ ነች። ምንም በጣም ልጅ ነች። በጣም እና ፕሊዝ ይህ ቪዲዮ እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው ናቸው። እና ፕሊስ ይሄ ቪዲዮ ለደሴ ነዋሪዎችና ደሴ ላይ ሕግ እናስከብራለን ለሚሉ ለሕግ አባላት በሙሉ ይህ ቪዲዮ እንዲደርሳቸውና ፍትሕ እንዲሰጡልን እህታችን፣ ይህን ወንጀል የፈጸሙትን ጨካኝ ሰዎችን ይዘው ለሕግ እንዲያቀርቡልን። ፕሊስ ይሄ ቪዲዮ በደንብ ቫይራል እንዲወጣ እርዱን። እንግዲህ በነገሩ ቤተሰቦቿና ጓደኞቿ ተጨንቀው ፍለጋ ሲደረግ ነበር። በፍለጋውም እንግዲህ በአሳዛኝ ሁኔታ የአስገድዶ መድፈር ተፈጽሞባት ህይወቷ አልፎ ተገኝቷል። ከአካባቢውም ምንም አይነት መረጃ ሊገኝ አልቻለም። ይሄ ነገር እጅግ በጣም ልብ የሚሰብር እንደው እንደ ሴትም ምንድን ነው በደላችን? እንደዚህ ጥቃቱ በአፈጻጸሙ በመጠኑም እየጨመረ የሄደበት ነጋችንስ ምንድን ነው? ልጆቻችንስ እንዴት ነው የምናሳድገው የሚያሰኝ ነው። እስኪ እህታችን ቢያንስ ፍትህ እንድታገኝ ቤተሰቦቿም ፍትህ እንዲያገኙ፣ ፍትህ ለሊዛ እያለን በኮሜንት ሴክሽን እንጻፍ። እንግዲህ ቤተሰቦቿ እና ጓደኞቿ እንዲሁም ደግሞ ወዳጆቿ ፍትህ ለሊዛ እያሉ ይገኛሉ። እኛም እንግዲህ በሚዲያችን በተደጋጋሚ እንዲህ አይነት መረጃዎችን ስናወጣ ነበር። እንዲሁም ደግሞ እንደዚህ አይነት መረጃዎች እንደዚህ አይነት ጥቃቶች ሲፈጸሙ ብዙ ጊዜ መረጃ ይደበቃል፣ ወይም ደግሞ መረጃ ቶሎ የመገኘት እድሉ በጣም ጠባብ ነው። መሰወራን ተከትሎ በተደረገ ፍለጋም እጅግ በሚያሳዝን ሁኔታ የአስገድዶ መደፈር ተፈጽሞባት እጅግ በሚያሳዝን ሁኔታ ተገላለች። ለዚህ ችህታችን ብዙዎች ፍትህ እየጠየቁ ይገኛሉ። እንግዲህ ፖሊስ ተገቢው ምርመራ አድርጎ ፍትህ እንደሚሰጥ እና እንዲሁም ደግሞ ወንጀለኞቹን እንደሚያጋልጥ ተስፋ እናደርጋለን። በተለይ የዩኒቨርሲቲ አካባቢ ላይ ያሉ እህቶቻችን እንዲህ አይነት ነገር በተደጋጋሚ እየተፈጸመ ይገኛል። ስለዚህ እንዲህ አይነት ነገሮችን ጥንቃቄ በማድረግ እንዲሁም ደግሞ እንዲህ አይነት ነገር ሲፈጸምም ቶሎ ብለን እኛም የበኩላችንን አድርገን እህቶቻችንን ከእንዲህ አይነት ጥቃት መጠበቅ አለብን ብለን እናምናለን። በነገራችን ላይ ሰሞኑን ከዛ በፊትም የዛሬ ዓመትም እንዲህ አይነት ነገሮች በጣም በተደጋጋሚ እየተፈጸሙ ነበር። የሚገርመው ነገር ደግሞ ትልልቅ ካምፓሶች ላይ ወይም ደግሞ ትልልቅ የዩኒቨርሲቲ ትምህርት ቤቶች ላይ ነው እንደዚህ አይነት ነገር የሚፈጸሙት። ወጣቶቹ እንዲ ያንን ነገር ይፈጸምባቸዋል። ከዛ በኋላ መረጃው ይጠፋል። ይሄ ነገር ምንድን ነው ስንል እኛም ጥያቄያችን ነው። እንደ ሚዲያ እንግዲህ ወሎ ዩኒቨርሲቲና እንዲሁም ደግሞ እዛ አካባቢ ያለው የፖሊስ ተቋም ይሄን ነገር አጣርቶ ወንጀለኞችንም እንደሚያጋልጥ በድጋሚ ያው እንጠይቃለን። እኛም ደግሞ እርግጠኛንን እነዚህም ወንጀለኞች በእርግጠኝነት ይገኛል ብለን እናምናለን። እንግዲህ ጥንቃቄ እንድታደረጉና የዚችንም ልጅ ፍትሕ የዚችም ልጅ ደም በከንቱ እንዳይቀርና ወንጀለኞቹም እንዲጋለጡ ይህንን ቪዲዮ ሼር እያደረጋችሁ የበኩላችሁን አስተዋጽኦ አድርጎ ልንላለን እንግዲህ የሟች እህታችን ነብስ በአጸደግነት ያሳርፍልን እያለን ለሟቸት ቤተሰቦች እና ወዳጆች እንግዲህ እግዚአብሔር ያጽናችሁ እያለን መረጃችንን በዚህ ላይ እናበቃለን።